ሰላም አለይኩም ወራህመቱላሂ በረካቱ ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ያላችሁበት ሰላማችሁ ይብዛልኝ እያልኩኝ ዛሬ ከጠፋሁበት ብቅ ብያለው። እንዴት ናችሁ ሁላችሁም? ፈጣሪ ከክፉ ነገር ሁሉ ይጠብቃችሁ። ሕይወት ክፉ ያሰማችሁ ወጥቶ ከመቅረትም ፈጣሪ ይጥብቃችሁ እያልኩኝ እንግዲህ ዛሬ ብቅ በእያለሁ ማለት ነው ካለሁበት ጠፍቻለሁ። አለው ከአንድ ወር በላይ ሆኖኛል። ሁለት ወር ወደ ሁለት ወር እየሄድኩ ነው ማለት ነው። ሁለት ወር ሊሆነኝ ነው እና ያው የጠፋሁበትን ምክንያት ያለሁበትንም ሁኔታ ነግሬያችሁ ነበር ካሁን በፊት እና ያው በዛም ጠፋልኩኝ። ያለሁበት አካባቢ ኔትወርክ አይሰራም ሰራም እና ለዛ ለዛ ነው። ደህና ነኝ ውድ ቤተሰቦቼ ባለፈ በለቀኩት ቪዲዮ ላይ የሰጣችሁኝ ሀሳብ፣ አስተያየት በቃ አበርቺ ነገር አይቸበታለሁ። እናንተ ያለፋችሁበትን ተሞክሮ ያለፋችሁበትን የሕይወት ታሪክ ኮሜንት ያደረጋችሁልኝ ብዙዎች ናቸው እና ከአራት መቶ በላይ ኮሜንት አለ፣ እያነበብኩ ነበር። አመሰግናለሁ ስራዬ ብላችሁ ለእኔ ያሳዝኛችሁ፣ በቃ ያበረታታል ብላችሁ ያሰባችሁትን ሀሳብ ስላጋራችሁኝ ከልብ ነው አመሰግነው። ደና ነኝ አሁን ያለውበት ሁኔታ ያው ደና ነኝ ማለት ምንም ማምጣት አይቻልም ምንም ማድረግ አይቻልም እና አልহামዱሊላ ከማለት እጪ ምንም ላደርግ ስለማልችል ደና ነኝ ያው እሳት ቢኖርም ውስጥ ላይ አልহামዱሊላ እና እንደዛ ነው ደና ነኝ እንግዲህ ገጠራማ ቦታ ላይ ነው ያለውበት እንደምትመለከቱት አትክልት ውስጥ ነው ያለሁት። ቤተሰብ አትክልት ውስጥ ማለት ነው። እና በዛው ማየት እያደረጋችሁ እንደዚህ አይነት ቦታ ይናፍቀናል ውጭ ላይ ስንሆን እና እንደምትመለከቱት ነው ያለሁበት ቦታ እና ውድ ቤተሰቦቼ ሳውዲ ናፍቆኛል። ምን ለመናገር እናቴ ሳይኖር መኖር በጣም ነው የሚያስጠላው። እናት ሳይኖር በጣም ነው የሚያስጠላው። ብቻ ምን ማድረግ ይቻላል። የምር በጣም ነው የተሰበርኩት። በቃ የምሰራው ነገር ሁሉ ጥፍት፣ ምን ማድረግ እንዳለብኝ ሁሉ ጥፍት እስከ እስኪ ላይ ድረስ ነው እንትን ያልኩት ማለት ነው። እኔም በቃ ቤተሰብ ያለነውን ቤተሰብ በጣም ነው ግራ የተጋባ ነው። በጣም ልዩ እናት ነበረች። በቃ ለምንሰራው ነገር ለትንሿም ለትልቋም ሞራል የምትሰጥ ሞራል ሲሰጥ አንድ ሰው ደግሞ ይበረታል ይጠነክራል እና ማበረታታት ፣ ማድነቅ የምትወድ ለልጆቿ በቃ ልጆቿ የክብር እንግዶቿ ናቸው። በቃ ግድል ሊያደረገችን ነገር ይሄ ነው። አንዲት ቅንጣት ቅንጣት እንኳ ነገር የሆነ ክፋት፣ መጥፎነት ከሰው ላይ እኮ የሆነ እንከን እኳ አይጠፋም ምንም እናት ቢሆን ማለት ነው። እና እንደዛ አይነት ነገር ቢኖር እንኳ አንጎዳም ትንሽ የተወሰነ ብዬ አሰብኩኝና ግን ሁሉ ነገራችን ናት። ሁሉ ነገራችን። እናት ማጣት በጣም ከባድ ነው። ብቻ አልሐምዱሊላ። የሰማሁበት ቅጽበት ይከብድ ነበር። ውድ ቤተሰቦቼ ሰዎቼ ትንሽ ጥሩ ስለሆኑ ነው እንጂ በጣም ከባድ ነበር የነበርኩበት ሁኔታ። የምር ሰው ሲደርስበት ነው ለካ የሚያውቀው የሆነ ነገር በቃ ሲደርስበት ነው። እኔ ማለቴ በፊትም ቢሆን የተለያዩ ሶሻል ሚዲያዎች ላይ እናቴ ሞተች ብለው ወይ በቃ ስቅስቅ ብለው ሲያለቅሱ ምናምን ቶሎ እስክሮል አድርጌ ነበር ማልፈው። ምክንያቱም ይጨንቀኛል፣ ይከብደኛል፣ ዝም ብዬ የሚያሳዝን ነገር ካየሁ አለቅሳለሁኝ፣ እና አልወድም ነበር። ግን በቃ ደግሞ በእናንተ ላይ ሲደርስ ስታዩት፣ በራሱ ላይ በራሴ ላይ አሁን እኔ ደርሶ ሳየው ደግሞ ክብደቱ ምን ያክል እንደሆነ መግለጽ አይቻልም። እና በእንደዚህ አይነት ህይወት ውስጥ የአይነት ነገር የገጠማችሁ ፈጣሪ ብርታቱን ይስጣችሁ። ብርታት ይስጠን። እናት ማለት በቃ አላቅም በቃ የሆነ ጭልም ያለ ነገር ጨለማ የዋጣነው የሚመስለኝ እውነት ለመናገር ማለት ነው። ብቻ ምንም ማድረግ አይቻልም። እሱ የሰራውን እሱ የመውሰድ መብቱ ነው። በአንዴም ሁላችንንም መውሰድ መብቱ ነውና፣ ተመስገን ከማለት ውጭ ሌላ ምንም ማድረግ አይቻልም። ብርታት ደግሞ ይስጠን። ይሄን ያመጣው እንዳመጣብን ያጠንክረን፣ አጠንክረን ከማለት ውጪ ምንም ማድረግ አንችልም እውነት ለመናገር እና ያው፣ ቤተሰብ ያው እናቴ ነበረች ቤቱን የያዘች። እኔም ልጅ ነበረኝ። ልጅ ለእናቴ ስጥቸን ወደ ስደት የተመለስኩት ግን አሁን እንዴት እንደማረግ ራ ገብቶኛል። መመለስ ፈልጋለሁ የመመለስ ፍላጎት አለኝ። ያለምንም እቅድና ፕላን ነው ተንስቼ ከአረብ ሀገር የመጣሁት። በቃ እንደ ሰማሁ መስራት አልቻልኩ፣ እንደ ሰማሁ በቃ እኔ መስራት አልቻልኩም። ሴትዬ የሆነች የምሰራው ሰው ቤት ተቀምጣችሁ ደግሞ ሰራተኛ ከሆናችሁ ሳትሰሩ መኖር አይቻልም። ምናልባት እዚህ መጥቼ ቤተሰብ ጋር ያለውን ነገር አብሬ ሳሳልፍ ምናምን የተሻለ መሰለኝ እና በቃ እዛ ግን እስካሁንም ብቆይ አልሰራውም ስራ መስራት ስለማልችል በቃ የመጨረሻ በቃ ድንብርብር ጭልምልም ስል አለብኝ በቃ መሄድ አለብኝ፣ እዛው ሀዘኔን እዛው ከቤተሰቤ ጋር ማሳለፍ አለብኝ ብዬ ነው የመጣሁትና ምንም ነገር ዝግጅት አልተዘጋጀውም ነበር። ለመመለስ እንትን እላለሁኝ፣ ያው ተመልሼ ተመልሼ እሄዳለሁ የሚል እቅድ ነበረኝ። እንግዲህ አላቅም ቤተሰቦች ምን ማድረግ እንደምችል፣ እናት የያዘችው ቀንበር በጣም ከባድ ትልቅ ነበረና ሀሳቤን ጣል አድጌ ነበረ። ስሰራ የነበረው ልጅ ለእናታችሁ ሰጥታችሁ ሄዳችሁ ናምን ታቁታላችሁና፣ እሷን ሳጣ ደሞ አሁን እንዴት ማድረግ እንዳለብ ግራ ገብቶኛል። እዚህ ለመኖርም እቅድ የለኝም ማለት በቃ ይከብደኛል አቅጀበት አይደለም የመጣሁት፣ ለመመለስም ይከብደኛል። ብቻ ደው አድርጉልኝ። እዚህ ደግሞ ዩቱብ ቻናል አበረታቱኝ ማለት ነው። እንግዲህ እናንተ ነው ከመጠየቅ አጠናክሩኝ ከማለት ውጭ ያው እንደ ቤተሰብ ስለሆናችሁ የለምና ምን ማድረግ እንዳለብኝ ግራ ተጋብቻለውኝ። ብቻ ደው አድርጉልኝ። እስካሁንም ደው ያረጋችሁልኝ በርቺ፣ ጠንክሪ፣ ፈጣሪ ያበርታሽ ያላችሁኝ ሁላችሁንም አመሰግናለሁኝ። ከእንደዚህ አይነት ከባድ ሀዘን ፈጣሪ ይጠብቃችሁ። በጣም ከባድ ነው የምር። እናት ማለት በቃ ሁሉ ነገር ናት። እኔ ጭራሽ ከእናቴ ጋር ለመኖር ከስደት ተመልሼ በጣም ብዙ ነገር ነበረ አቅዴ ነበረውና፣ ግን እንደዚህ ባንዴ ባጭር ገና ናት እናቴ ደሞ ገና ናት። በጣም እንዲህ ባጭር ቁጭት ይላል ነገሩ ብዬ ትለየኛለች ብዬ አስብ ያለ አቅም ነበር። ያው ሰው ልጅ እኖራለሁ ነው እንጂ ሞት እንዳለ ሆኖ ግን አናስበውም፣ እኖራለን የምንለውና ብቻ ፈጣሪ ፈቀደው ሆነ ምን ማድረግ የማንችለው ነገር ነውና ሁሉም የሱ ነው። ዱዓ አድርጉልኝ። የፋሚሊዎች ቻናሌ ደግሞ ከወር ከ አስር ቀን በላይ ሆኖኛል ቪዲዮ ከለቀኩኝ እና በጣም ሙትት ብሏል። ዞሮ አበረታቱኝ፣ ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ። እስኪ ምን ላድርግ፣ ግራ ገብቶኛል። ልጄንም ትቼ መመለስ ከበደኝ፣ እዚህ መኖር ከበደኝ። እና በቃ ግራ ገብቶኛል። ብቻ እስኪ ዱዓ አርጉልኝ። ሐሳብ አስተያየት ካላችሁ አስቀምጡልኝ ነው የምለው ማለት ነው። ከተመቸኝ ያው ኔትወርክ ከሰራልኝ ኔትወርኩ ጥሩ ከሆነ አንዳንድ ቪዲዮዎችን ላጋራችሁ እችላለሁኝ። ግን ኔትወርኩ በጣም አስቸጋሪ ነው፣ እዚህ ያለንበት ቦታ ማለት ነው። በጣም አስቸጋሪ ነው፣ አይሰራም። እንደዚህ አንዳንዴ በቃ ብቅ ሲል ነው እንጂ በጣም ከባድ ነው። ለስልክ ማውራት እንኳ ይከብዳል። እና ፋሚሊዎች ዞሮ እንግዲህ ለሁሉም ነገር አላህ አለበት፣ አላህ ያውቃል። እናንተም ሀሳብ አስቴታችሁን አስቀምጡልኝ ነው የምላችሁ። በያላችሁበት ሰላማችሁ ይብዛልኝ። በሌላ ቪዲዮም መለሳለሁ። ዱአ በዱአ አስታውሱኝ፣ ዱአ አድርጉልኝ ማለት ነው። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ